ሰላም ውድ ቤተሰቦች እንደምን አላችሁ? የምትመለከቱት አልባሽ ሚዲያ ነው። የባህል አልባሳት የምናቀርብበት ቻናላችን ነው። ዛሬ ደግሞ እንግዲህ ቆይታ የምናደርገው ቆንጆ ቆንጆ አልባሳትን እየሰራች በመላው ዓለም ከምታደርስላችሁ ሌላኛው አደንበኛችን ሰብለ ጥበብ ነው። የተሰሩም ከስተመሮቻችን የሚሆኑ ቆንጆ የሆኑ ልብሶችንም ይዘን መጠናል። እንግዲህ ከነዚህ እንጀምራለን፣ ከተሰሩት እንጀምራለን። በቅድሚያ እኔ የለበስኩትን እናሳያቸው እናሳያቸውና ይሄ ቴድዬ በጣም የሚያምር ቆንጆ፣ ባለፈው ቪዲዮችን በብትንም በተሰራም ዲስፕላይ ላይ አድርገን የቤት ልብስ ነውና አድርገን አሳይተ ነው። ብዙ ከስተመሮቻችን የወደዱት ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ እንደምታዩት ሄድዬ እጅግ በጣም የሚያምር ሰፋ ያለ ጥለት ያለው ቆንጆ ተሰርቶ ደግሞ ምን ይመስላል የሚለውን እንዲሁ ደግሞ ሲያዩት ይወዱታልና ለዛ ነው ሰማያዊ ደመቅ ብሎ የሚታይበት ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ አርባ አራት አርብ ነው መነኑ። ምንም ጥያቄ የሌለው ቆንጆ ጥርት ያለ ሁለት አይን መነን ከወገብ ላዩ ደግሞ ሻፒ በምንለው ስራ ሆኖ ቤልቱ ዛው ላይ ያለቀለት፣ ጀርባው ጥቅጥቅ ላስቲክ፣ እጁ ደግሞ እንደዚህ ቅልል ብሎ አጓጉል ሆኖ ተሰርቷል። እጅግ በጣም ያምራል። በጣም ነው የሚያምር፣ ስፋቱም የሚገርም ቆንጆ የሆነ ልብስ ነው። ይሄ ልብስ እንግዲህ ለማንኛውም ፕሮግራም ይሆናል። እነሱ በወደዱት በመረጡት አይነት ዲዛይን እንሰራላችኋለን። ዋጋው ሰላሳ ሺህ ብር፣ ቴድዬ ሰላሳ ሺህ ብር። በመቀጠል ደግሞ ቴድዬ እነዚህ የተሰሩ ቆንጆ ቆንጆ የሆኑ ልብሶች እናሳያለን። ይሄኛው ልብስም ባለፈው ቪዲዮችን ላይ በብትን ያሳየነው ቆንጆ የሆነ ልብስ ነው። አርባ አራት አርብ ነው። ይሄ መነን ነው። ቻይናም አለው። በቻይንም አለው ጨርቁና፣ እጅግ በጣም የሚያምር ቆንጆ የፎቶ ልብስ ነው። ይሄ ልብስ እንግዲህ አርባ አራት አርብ ነው። ከወገብ በላይ ደግሞ ከስተመሬ እንደዚህ ተላላፊ በሆነ መልኩ እጅየውን አጓጉል ነው የፈለገችው እንደዚህ አድርገን ቆንጆ አድርገን ሰርተንላታል። ወገቡ ላስቲክ ነው፣ መስፋት መጥበብ ይችላል። ጫማ እንዳይስበው በገበር እንሸፍንላቸዋለን። መነንም አለው ገበርም አለውእና ይሄ ልብስ የሚያምር ቆንጆ የሆነ ልብስ ነው። ዋጋው አልቆለት 18 ሺ ብር። ለመቀጠል ደግሞ እችኛዋን የጥልፍ ልብስ እናገኛለን። እጅግ በጣም የሚያምር ቆንጆ ዘንከት ያለ አምስታር የጥልፍ ጥራቱ ደግሞ ሴትዬ እንደምታየው ለስለስ ያለ ነዶ ነው የሚመስለው፣ ብትን ነው የሚመስለው። በጣም ስስት ያለ ቆንጆ አዲስ ዲዛይንም ነው ከለር ኮምቢኔሽኑ ደግሞ ጸጥ ያለ ምንም የሚረብሽ አይነት ነገር የለውም። ደስ ይላል። እነዚህ በቦክስ መልክ ተቀምጠው ከለሮቹ፣ የመስቀሎቹ አገባብ እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ ያዘጋጀ ነው። ማንኛውም ፕሮግራም ኖሯቸው ጊዜ የሌላቸው ከስተመሮቻችን የሚሸጥ ነው የሚሆን ይሆናቸዋል። አንዳንዴ በተለያየ በስራም በስራ መብዛትም በተለያየ ፕሮግራም ጊዜ የሌላቸው ከስተመሮቻችን አለ ና ለነሱ ታሳቢ በማድረግ ያዘጋጀ ነው። የገቢያ ልብስ ነው። ፈርጥ ለሚፈልጉ ከስተበሮቻችን ደግሞ ፈርጥ መግባት አለበት ይገባል በምንለው መንገድ እኛ ራሳችን ቆንጆ አድርገን እናስቀምጥላቸዋለን። ይህ ሹራብ ስራ ነው እንዳልኩ፣ ቀጠን ላለ ወፈር ላለ ሰውም ይሆናል። እጅየው ሙሉ ነው። ቆንጆ የሚያምር የጥልፍ ልብስ ነው ቴዲዬ። ዋጋው በተመጣጣኝ ዋጋ በ33 ብር ራሱ መውሰድ ይችላሉ። ማዘዝም ለሚፈልጉ ከስተበሮቻችን ቆንጆ አድርገን ቀን በመቀጠል ደግሞ ችኛ ልብስ እናገኛለን። ቴዲዬ ችኛ ልብስ በባለፈው ቪዲዮያችን በብት አይሳይተናት ተወዳጅ የሆነች ልብስ ናት። የምታየው የከለር ኮምቢኔሽኑ በጣም ያምራል። መደቡ ያው በርገንድ የምንለው ከላይ በጥቁርና እና በቢጫ በሻምፓይን ከለር የተሰሩት እነዚህ በፈርጥ መልኩ እነዚህ የገቡበት በዲዛይን እጅግ በጣም ያምራል። መነኑ ምንም ጥያቄ የሌለው ሁለት አይን መነን ያስታውቃል። ምት ያለ መሆኑ በደንብ ያስታውቃል እና ከውገበላይ የፈለገች ከስተመሬ ሹራብ ስራ ሆኖ አንገቱ አራት ማዕዘን ነው። ወገቡ ላስቲክ ነው። መስፋት መጥበብ እንዲችል ተደርጎ የተሰራ ቆንጆ የሆነ ልብስ ነው። ይህን ልብስ እንግዲህ እነሱ በሚፈልጉት አይነት ዲዛይን ቆንጆ አድርገን ሰርተን ዋጋው 18 ሺህ ብር፣ 18 ሺህ ብር። እሺ ቴዲዬ፣ በመቀጠል ደግሞ እንግዲህ እነዚህን ቆንጆ ቆንጆ የሆኑ አዳዲስ ዲዛይን የሆኑ የጥልፍ ልብሶችን ነው ይዘንላቸው የመጣነ። እጅግ በጣም ያምራል። ፎቶ ላይ ያልወጣ ቆንጆ የሆነ የጥልፍ ልብስ ነው። የጥልፍ ጥራት እንግዲህ እንደምታዩት ቴዲ ቅድም ማሳይቻለሁ። ያው በየጊዜው በጣም ስስ ነው። አብዴት እየተደረጉ ነው የሚመጡ ማሽኖቹ። እጅግ በጣም ያምራል። አንዳንድ ሰው የጥልፍ ልብስ ይፈራል፣ ለምን ክብደቱን እያለ እኛ ግን አሁን በደንብ በተሻሻለ ማሽን በቆንጆ አድርገን እንደምታየው ይህ አሁን ፈርጥም ሲገባበት የሚከብድ አይነት ልብስ ባዶ ነው በቃ፣ ምንም በጣም ሲታይ እንደዚሁ የሚያስታውቅ ነገር ነው እና ቆንጆ ጽድት ያለ ሽመና ነው የሚመስለው። የፈርጥ አቀማመጥ በከለራቸው መጠን እናስገባበታለን። ፈርጥ ለሚፈልጉ ከስተምሮቻችን እንደየ ፍላጎታቸው ነው። ይህ እንግዲህ ሶስት አርብ ነው፣ ሌላ ተጨማሪ ሁለት አርብ አለው። ይህን ለማሳየት ነው እንደዚህ እንዲያዩት ከስተምሮቻችን በማለት ነው ይህን ያቀረብ ነው። ከለሩ የከለር ኮምቢኔሽኑ የምታየው የሚረብሽ ነገር የለውም፣ የሆነ ጸጥ ያለ ሁኖ የነዱ ልብስ ነው የሚመስለው ይሄ ሽመና ልብስ ነው የሚመስለው እና የሚረብሽ ነገር የለውም። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ያልታየ ፎቶ ላይም ያልታየ ቆንጆ የሆነ ልብስ ነው። አዲስ ዲዛይን ነው። ይህን እንግዲህ ከወገብ በላይ እነሱ በፈለጉት በመረጡት አይነት ስታይል ቆንጆ አድርገን ሰርተንላቸው ዋጋው አርባ ሺ ብር፣ ቴዲ አ ሺ ብር እንግዲህ ዘዙ፣ ምረጡ፣ ምርጫቸው አድርጉን ሰርተን ባላችሁበት ቆንጆ አድርገን እናደርሳለን። በመቀጠል ደግሞ ቴዲዬ አሁንም የጥልፍ ልብስ ሆኖ ያው ላይክ እንደ ብትን እንዲያዩት ሳምፕል የሰራ ነው ልብስ ነው ይሄ ልብስ። ፎቶ አለው ግን ፎቶ አለው። አንዳንድ ልብሶች ከስተምሮቻችን ፎቶዎቹ ላይ ይፖሰቱና ያዩትና ይመጣ ይሆን የሚል ስጋት አላቸው። እና እሱን ሀሳብ እንዳይገባቸው እንዲያዩት በሚለው ነው ይህን ሳምፕል ሰርተን ያቀረብ ነው። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ቆንጆ የሆነች ዲዛይን አላት። ልብሷ በጣም ታምራለች። ቴዲዬ ይሄ አንድ አርብ ነው፣ ሌላ አራት ተገጣጣሚ አርብ አለው። እጅግ በጣም ያምር የሚያምር ደግሞ ቆንጆ አምስት ሜትር ዘንከት ያለ ሙሉ ነጠላ አለው። ከወገብ በላይ ደግሞ ያው ምርጫውን እነሱ እንዲመርጡ በሚል ነው እነዚህን ይዘን የመጣ ነው እንጂ ኖርማሊ ጨርሰን ዲስፕላይ ላይ ማልበስ እንችላለን። እየተሻሻሉ እየተሻሻሉ እንደምታያቸው በእጅ ላይ ሲነካም ሰሳ ብሎ ቀለል ያለ አሁን ላይክ እንደ ሽመና በማንኛውም ጊዜ አንስተው ብድግ አድርገው እንዲለብሱት መሆን የሚችል ልብስ ነው። ይህን እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው አርባ ሺህ ብር አርባ ሺህ ብር። በመቀጠል ደግሞ ቴድዬ ችኛዋን ልብስ አሁንም በድጋሚ የጥልፍ ልብስ በነዶ መልክ አዘጋጅተንላቸዋል። እጅግ በጣም ያምራል። አያምርም ቴድዬ? እነዚህ ሁሉ እንግዲህ ቢፈልጉም ይወስዱ ቢፈልጉ መውሰድ የሚችሉት ልብሶች ናቸው። ከወገብ በላይ ለመስራት ከዚህኛው ይልቅ የወገብ በላይው ጊዜ ግዜ አይወስድም። ቀላል ነው በጣም እና ቀለል ያለ በፈጣን ጊዜ ሰርተን ባሉበት እናደርሳለን። እንደምታዩት ቴዲዬ የከለር ኮምቢኔሽኑ ደስ አይልም? ደስ የሚል በቃ የሆነ መደቡ ይሄ ሲልቨር መሆኑ የሆነ ነገሩን ያዝ አድርጎታል። በዛ ላይ ደግሞ የዲዛይን አጣጣሎቹ አቀማመጦቹ እጅግ በጣም ያምራል። ይሄን ልብስ ቴዲዬ ፈርጥ ጀምረ ነዋል። አልጨረስ ነው። ፈርጥ ግን ጀምረነዋልና ፈርጥ ደግሞ በነዚህ በከለሮቹ አይነት ነው አቀማመጥ ያስቀመጥ ናቸው። እነዚህ ፈርጦች ደግሞ የተለመዱ ፈርጦች አይደሉም። እኛ ይኸው ሳምፕል አዎ ስላልቁ እኛ እንዲያዩት ሳምፕል እንዲያዩት በዚህ መልኩ ሌሎቹ አምስት አርቦቹ ያልቃሉ ማለት ነው። ይሄ ሁለት አርቡ ነው። ሌላ ደግሞ ተገጣጣሚ ሌላ ሶስት አርባ አለው ማለት ነው። እጅግ በጣም ያምራል። ይህን ልብስ እንግዲህ ከወገብ በላይ በመረጡት አይነት ስታይል ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው አርባ ሺህ ብር ቴድዬ፣ እዘዙ ምረጡ፣ ቆንጆ አድርገን ሰርተን ባሉበት እናደርሳለን። እሺ፣ በመቀጠል ደግሞ ቴድዬ እንግዲህ አሁን ቆንጆ የሆኑ የሽመና ልብሶች እናሳያቸዋለን። እጅግ በጣም የሚያምር ቆንጆ የሚያምር የከለር ኮምቢኔሽን ያለው ልብስ ነው። መደቡ ደግሞ የሆነ ሻይን አለውና ቢጫ ሻይን በጣም ያበራል አይደል? ያበራል። እንዲህ በጣም በተለይ አሁን ለማታ ፕሮግራምን እንዲሁ ለሚፈልጉት አይነት ፕሮግራም መሆን መደረግ የሚችል ልብስ ነው። እንደገና ደግሞ ይሄ ቸኮሌት ከለሩ ብዙ ጊዜ ሰው ተመራጭ ያደርገዋል። ከቤጁ ጋር መቀላቀሉ ደግሞ የተለየ ውበት ሰጦታለ። ልብሱ በርገ እንዲም አለው ግን ያዝ አድርጎታል። እጅግ በጣም ያምራል አይደል? አርቡ አራት አርብ ነው መነኑ ምንም ጥያቄ የሌለው ሁለት አይን መነን ነው። ነጠላው ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠላው እንደዚህ ቆንጆ ሆኖ አንዱ መደብ ይሄ መሃል ላይ ያለው ፓርት በቆንጆ ሁኔታ ሰፋ ብሎ ወጥቶለታል። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። የነጠላውን ቁመት ማየት ለሚፈልጉ ከስተመሮቻችን ደግሞ የነጠላው ቁመት እንደዚህ ቆንጆ የሆነ ዘንከት ያለ ቆንጆ የሆነ ነጠላ ነው። ይህ ልብስ እንግዲህ እነሱ በሚፈልጉት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው በአስራ ዘጠኝ ሺ ብር ቴድዬ፣ አስራ ዘጠኝ ሺ ብር። በመቀጠል ደግሞ ቴዲዬች ችኛዋን ልብስ እናገኛለን። ግሪን የሆነች መደቧ ላይ ቢጫ ሻይን በወርቀዘፍ በነጭና ጎልደን ተቀላቅሎ የገባበትን ያዚ ያደረገው ያው ግን ግሪኑ ጥቅት ያደርገዋል። ልብሱ ላይ የሚታየው ግሪኑ ነው። እጅግ በጣም ያምራል። በዲዛይን መልኩ አበባ የሚመስሉ ነገር ገብተውለታል። እጅግ በጣም የሚያምር ልብስ ነው። ቀይም ለሚፈልጉ፣ ኦሬንጅም ለሚፈልጉ ከስተምሮቻችን ከለር አለው ልብሱ። እኛ ግን ለዛሬ በዚህ በግሪኑ ነው ይዘንላቸው የመጣ ነው። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። አርቦ አራት አርብ ነው አራት አርቡ ነው። የፊቷ ግን ጠበብ ያለች ነች። ወራጅ ነው የሚሰራው። ወራጅ ነው የሚሰራው ሲጠለፍ ደግሞ ተሰርቶ ሲለበስ ለብሩክ ለግሩፕም የሚያደምቅ ልብስ ነው ቴዲዬ። ነጠላዋ ማየት ለሚፈልጉ ከስተመሮቻችን ደግሞ ነጠለዋ እንደዚህ አንዷ መደብ እቻ አንዷ አበባ ቆንጆ ሆና ቅልብጭ ብላ ወጣላታለች። እጅግ በጣም የምታምር ቆንጆ የሆነች ልብስ ናት። ይህን ልብስ እንግዲህ በወራጅ ቆንጆ አድርገን ሰርተን ያው ወራጅ ስለሆነ የሚጠለፈው አንገቱን ግን በሚፈልጉት አይነት ዲዛይን አራት ማዕዘንም ቪ ሆኖ መውረድ ይችላል እዚህ አንገቱ ጋር ያለውን ዲዛይን በሚፈልጉት አይነት ዲዛይን ቆንጆ አድርገን እንሰራላቸዋለን ዋጋው 18 ሺ ብር ቴዲዬ በመቀጠል ደግሞ ቴዲዬ ችኛዋ ልብስ እናገኛለን በጣም የምታምር ቆንጆ የከለር ኮምቢኔሽኗ የምታምር መደቧ ያው ግሪን የምንለው በሻይን ተቀላቅሎ ላይ ደግሞ ቆንጆ የሆነ ከለር ያለው ልብስ ነው። እጅግ በጣም ያምራል። ይሄ ልብስ እንግዲህ አርቧ አራት አርብ ነው ፈርስም የለውም ቆንጆ የሆነ ልብስ ነው። መገልበጥም ይቻላል። በሁለቱም ፌስ መደረግ መለበስ የሚችል ልብስ ነው። እጅግ በጣም ያምራል። ያው መደበኛ መልኩ ግን ይሄ ነው። ነጠላውን ማየት ለሚፈልጉ ከስተመሮቻችን ነጠላዋ እንደዚህ በቆንጆ ሁኔታ ቆንጆ ሆና እንደዚህ ወጣላታለች። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው አስራ አራት ሺህ ብር፣ ቴድዬ አስራ አራት ሺህ ብር። በቀጣይ ደግሞ ችኛዋን ልብስ እናገኛለን። በጣም የምታምር ቆንጆ መደቧ ዶቃ የምንለው ብዙ ጊዜ ዶቃ ልብስ ደግሞ ፍክት ያደርጋል፣ ቴድዬ ድምቅ ያደርጋል። ለማንኛውም ከለር ይሆናል፣ ለቀይም ለጠይምም ለሁሉም አይነት ሰው መሆን የሚችል ልብስ ነው። በጣም ያደምቃል። የሚያደምቅ ልብስ ነው። ተወዳጅ የሆነ ልብስ ነው። መደቡ እጅግ በጣም ያምራል። ከዶቃው ጋር ደግሞ ሻይን የተቀላቀላለው ዲዛይኖቹ የተጣሉበት የዲዛይኖቹ አጣጣሎቹ ደግሞ ቢጫና ቀይ ወርቅ ዘብ ተቀላቅሎ ተሰርቶ የሚያምር የሆነ የከለር ኮምቢኔሽን ያለው ልብስ ነው። አርቦ አራት አርብ ነው ነጠላው እንደዚህ ቆንጆ ሆኖ ሰፋ ያለ አንዱ መደብ ሆኖ ግን ሰፋ ያለ በሬ ሽንጧ ማብራ ቆንጆ ሆና ወጣላታለች። እጅግ በጣም ያምራል ይህ ልብስ እንግዲህ፣ እነሱ በወደዱት በመረጡት አይነት ዲዛይን ቆንጆ አድርገን ሰርተን ዋጋው 14 ሺህ ብር ትይይ። በቀጣይ ደግሞ እቺኛዋን ልብስ እናገኛለን። በጣም የምታመር ያው መደቧ እንዳልኩ እችም ግሪን ነው። ያዝ ያደርጋል። በሻይን ተቀላቅሏለው ላዩ ላይ ዲዛይን የተጣለበት ደግሞ ቀይ በምንለው ክር ነው። እጅግ በጣም ያምራል። የሚያምር ቆንጆ የፎቶ ልብስ ነው። በጣም ያምራል። እነዚህ ነገሮች በአበባ መልኩ የገባውበት ያምራሉ በጣም እዚህ ጋም ያሉት እዚህ ጋር ደግሞ በፈርጥ መልኩ ነው። ቆንጆ የሆነ ፈርጥ የሚመስል ቆንጆ የሆነ ልብስ ነው። በጣም ያምራል። መነኑ ምንም ጥያቄ የሌለው ሁለት አይን መነን ነው። ዳር ላይ ያሉት ደግሞ እነዚህ የበሬሽንጥ ጥም እንላቸው። እነዚህ ደግሞ ፍሬሞቹ፣ እነዚህ ደግሞ ልብሱን ያዝ አድርጎታል። አንዳንዴ መዝጊያ ያለው ልብስ ሲሆን ቆንጆ ነው ያምራል። በጣም እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ነጠላውን ማየት ለሚፈልጉ ከስተምሮቻችን ደግሞ ነጠላው እንደዚህ ሰፋ ያለ ቆንጆ ነው አይደል? ቴዲ ሰፋ ብሎ ራሱ ያው ራሱ ቆንጆ ሆኖ ሰፋ ብሎ የወጣለት ቆንጆ የሆነ ልብስ ነው። ቆንጆ የሆነ የነጠላ ስፋት፣ ቁመት ያለው ወርድ ያለው ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ እነሱ በመረጡት በወደዱት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው በሚፈልጉት አይነት ስታይል ዋጋው 14 ሺህ ብር ቴዲዬ። በመቀጠል ደግሞ ቺኛ ልብስ እናገኛለን። እጅግ በጣም የምታምር የተለመደች አይነት ልብስ ነች። ከለሯ ግን ያው ካለሯ ግን ትንሽ ወጣ ያለች ከለር ነች። እጅግ በጣም ታምራለች። ብዙ ጊዜ በጣም ቢጫ በሚያጠቃው ልብስ ነው ይህ ልብስ። የተለመደው በብዛት የተለመደው ይሄኛው የተለመደ ልብስ አይደለም። እጅግ በጣም ያምራል። ሲሰራ ደግሞ የተለየ ግሬስም አለው ልብሱ። ቆንጆ የሆነ ልብስ ነው። ሰፋ ያለ ደረጃ መሆኑ ደግሞ ለልብሱ የተለየ ለየውበት ሰጥቶታል። እጅግ በጣም ያምራል። አርቦ አራት አርብ ነው የምትታያለው ሁለት አይን መነን። ይህን እንግዲህ ነጠላውን ደግሞ ማየት ለሚፈልጉ ከስተመሮቻችን ነጠላው እንደዚህ በቆንጆ ሁኔታ የሚያምር አንደኛው የላይኛዋን ደረጃ ቆንጆ አድርገን አዎ፣ አነስ ያለችውን ደረጃ ሰፋ አድርገን በቆንጆ ሁኔታ ሰርተንላቸዋል። ይህን ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተን ዋጋው 15 ሺህ ብር ይዲ። በቀጣይ ደግሞ እችኛዋን ልብስ እናገኛለን። በጣም የሚያምር የከለር ኮምቢኔሽን ያለው ልብስ ነው። ያምራል አደል? የጥልፍ ልብስ ነው የሚመስለው ልብሱ ስታየው። አሁን ብዙ ጊዜ በጥልፍ መልኩ እንደዚያ የተለመዱ ናቸውና፣ ይሄኛው ደግሞ ላይክ የጥልፍ ልብስ ነው የሚመስለው። እዚህ ጋር ያሉት ነገር እዚህ ጋርም ሲደገም እዚህ ጋር የተለያየ ነው በየ ተከፋፈለ በየደረጃው የራሳቸው የሆነ ዲዛይንና የራሳቸው የሆነ ከለር ነው ያለው። የሚያምር ቆንጆ የሆነ ልብስ ነው። መደቡ ደግሞ ሰሳ ያለ ቢጫ። ያው ቢጫ ስንል እንግዲህ ቴዲዬ በጣም ብዙ አይነት ቢጫ ነው ያለው። ያው ከስተመር ይረዳሉ ቢጫ ልብስ ያው ብዙ ጊዜ ቢጫ እና ቀይ የብዙ ሰው ምርጫ ስለሆነ ያውቁታል፣ ምርጫውን በደንብ ያውቁታልና ና በጣም የሚያምር ቆንጆ የሆነ ልብስ ነው። ደስ ይላል በጣም ይህን እንግዲህ በሚፈልጉት አይነት ወጣ ይላል በምንለው አይነት አንደኛው እንትን ላይ ዲዛይን ከወገብ በላይ ይሰራላቸዋል። እዚህ ጋር ያለችው ፓርት በነጠላ መልኩ ደግሞ አብሮ ወጣላታለች። በጣም የምታምር ቆንጆ የሆነች ልብስ ስራት እች ልብስ እንግዲህ እነሱ በወደዱት በመረጡት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው ሀያ አንድ ሺህ ብር ቴዲዬ፣ ሀያ አንድ ሺህ ብር። በቀጣይ ደግሞ ችኛዋን ልብስ እናገኛለን የምታምር ቆንጆ የከለር ኮምቢኔሽን ያላት ልብስ ናት። ታምራለች፣ አለ በጣም ነው የምታምረው። እቺ ሰባ አራት የምንላት ከለር ብዙ ጊዜ በተለይ ድምቅ ፍክት ታደርጋለች፣ ተወዳጅ የሆነች ከለር ናት። የብሶ ምርጫ ነው። እና ያው የከለር ኮምቢኔሽኑ ደግሞ የገባበት ዲዛይን አጣጣል እጅግ በጣም የሚያምር ያዝ ያደረገ ቆንጆ የሆነ ልብስ ነው። ዲዛይኖቹም በሁለት መልኩ ተከፋፍሎ በሚመስል የገባበት መጠን እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። ስራው ሻርቆ በምንለው ስራ የተሰራ ቆንጆ የሆነ ምጥት ያለ ልብስ ነው። መነኑ ቆንጆ ሁለት አይን መነን ነው። የሁሉም ሁለት አይን መነን ነው። ያው አንዳንዴ ግን አንዳንድ ከስተመሮቻችን አዳዲስ ሊኖሩ ስለሚችሉ እነሱን ታሳቢ በማድረግ እናስታውሳቸዋለን። ነጠላው ደግሞ እንደዚህ አንደኛው ደረጃ ቆንጆ ሆና ምጥን ብላ ወጣለታለች። እንደዚህ ቆንጆ የሆነ ዘንከት ያለ ቁመት ያለው ነጠላ ልብስ ነው፣ እጅግ በጣም ያምራል። ይህ ልብስ እንግዲህ እነሱ በፈለጉት በወደዱት አይነት ዲዛይን ከወገብ በላይ ቆንጆ አድርገን ሰርተንላቸው ዋጋው 18 ሺ ብር ቴዲ 18 ሺ ብር። በቀጣይ ደግሞ እችኛዋን ልብስ እናገኛለን። እሺ፣ በጣም የምታምር ቆንጆ ቀጭን ጥለቱና መደቧ ያው ሌመን የምንለው ከለር በሻይን ተቀላቅሎ የገባበት ነው። ዲዛይኖቹ በጣም ያምራሉ። ከዲዛይኖቹ ባሻገር ደግሞ መነኑ ላይ የገቡበት እነዚህ ነገሮቹ ወደላይ ላይ መነኑ ላይ አንዳንድ ልብሶች እንደዚህ በጣም ውበት አላቸው። ለማስና ለግሩፕ ደግሞ በጣም ማድመቅ የሚችሉ ልብሶች ናቸው። እጅግ በጣም ያምራል ቴድዬ። ይህ ልብስ እንግዲህ ከወገብ በላይ በመረጡት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው 13 ሺ ብር ቴድዬ፣ 13 ሺ ብር። በመቀጠል ደግሞ እችኛዋን ልብስ እናገኛለን። መደቧ ግሪን በሻይን ይሄ ልብስ ሌላ ከለር አለው ቴድዬ። በቀይ ነው የተለመደው። በቀይ ብዙ ከስተመሮቻችን ያውቁታል። አሁን ደግሞ ከለሩን ቀይር አድርገን አሸምነ ነው ነው እጅግ በጣም ያምራል። የሚያምር የሆነ ሁለት አይነት ከለር ነው ያለው ልብሱ። ግን ዲዛይኖቹ ግን በጣም የተለየ የብዙ አይነት ከለር ያላቸው ልብሶች ነው የሚመስለውና እጅግ በጣም ያምራል። አራት አርብ ነው ያው የሚሰራው ግን ቴድዬ በወራጅ ነው በወራጅ ነው። አዎ እቺ የመሃለኛዎች ክፍት ነች። እንግዲህ በሚፈልጉት አይነት ሳይዝ ቆንጆ አድርገን እንሰራላቸዋለን። በቀዩ ፎቶ ስላለው በዛ መሰረት ቆንጆ አድርገን እንሰራላቸዋለን። ነጠላው ደግሞ እንደምታዩት ቴዲዬ ሰፋ ብሎ ቆንጆ ሆኖ የሚያምር ነጠላ ያለው ልብስ ነው። ይህን ልብስ እንግዲህ በወራጅ ቆንጆ አድርገን ሰርተንላቸው ዋጋው 17 ሺህ ብር ቴዲዬ 17 ሺህ ብር። በመቀጠል ደግሞ ችኛዋን ልብስ እናገኛለን። ቴድዬ በጣም ምታምር ቆንጆ የሆነች ልብስ ናት። ባለፈው በሌላ ከለር አሳይቻት በጣም ተወዳጁና ቶሎ የወጣች ልብስ ናት። አሁን ደግሞ ከለሯን ቀየር አድርገን ሰርተናት ነው። አንዳንድ ልብሶች ላይ ፈርጥም ሲጣልባቸው በጣም ያምራሉ። ለሚፈልጉ ከስተመሮቻችን እንሰራላቸዋለን። ያው እንደ ከስተመር ምርጫ ነው፣ እኛ ሰርተን የምናቀርብላቸው። ግን አንዳንድ ልብሶች ላይ አሁን እዚህ ልብስ ላይ ፈርጥ ጣል ጣል ቢደረግበት ደግሞ ለልብሱ የተለየ ውበት ይሰጠዋል። ግሬስም አለው ጠበብ ብላ ግን ሸማኔ እጀዝ የምታረቅ ቆንጆ ልብስ ናት ጥጥር ብላ ቆንጆ የሆነች ልብስ ናት። በጣም ታምራለች። ጠለዋ እንደዚህ እራሷ ዲዛይኗ ቅልብጭ ብላ ቆንጆ ሆና ወጣላታለች። በጣም ታምራለች። የመነን ጥራት ምንም ጥያቄ የሌለው ሁለት አይን መነን። ይህን ልብስ እንግዲህ ከወገብ በላይ በሚፈልጉት አይነት ዲዛይን ቆንጆ አድርገን ሰርተንላቸው ዋጋው 15 ሺህ ብር ቴድዬ እንግዲህ ቴድዬ። ለዛሬ እነዚህን ቆንጆ ቆንጆ የሆኑ ልብሶች አዘጋጅተንላቸው ቀርበናል። ሳምንት ደግሞ እንደዚሁ ዩኒክ በሆኑ በአዳዲስ ነገር በቆንጆ ቆንጆ ልብሶች ተመልሰን እንመጣለን። መልካም አዳዲስ ሰዎች ስላሉ ሁሌ የምናስታውሳቸው በሶሻል ሚዲያዎች በተለይ በዋትሳ ዋትስፕ አክቲቭ ሆነች ትገኛለች። በቀጥታ ስልክም አለሽ ያገኙናል። በአካል መምጣት ይፈልጉ እንደሆነ እዚህ አዲስ አበባ ያሉ ሰዎች አድራሻችንን አስታውሳቸው። ጥሩ መልካም፣ አድራሻችን 22 ከጎላጎል ወደ ቦሌ በሚወስደው መንገድ ባማ ሲቲ ሞል አጠገብ ወይም ደግሞ አውራሪስ፣ ብዙ ጊዜ አውራሪስ ሆቴል ነው የሚታወቀው። ከአውራሪስ ሆቴል ትንሽ ከፍ ብሎ ያለች ጸዲ ፕላዛ አንደኛ ፎቅ ላይ ያገኙናል። ይህን ቪዲዮ እስከዚህ ሰዓት እያያችሁ ከሆነ በእርግጠኝነት ተመችቷችኋል ብለን ነው የምናስበው። ልብሶቻችን ከወደዳችሁ በተቀመጠው ስልክ ቁጥር በማንኛውም ጊዜ ይደውሉ። ጥንቅቅ አድርገን ሰርተን በመላው ዓለም በያላችሁበት እናደርስላችኋለን ማለት ነው። ቻናሉ እየጠቀመ ነው፣ ቪዲዮ አሪፍ ነው፣ አልባሳቶቹ ቆንጆ ናቸው ካላችሁ ደግሞ ሰብስክራይብ ብታደርጉ ለዘላቂ ወዳጅነታችን ይጠቅመናል ማለት ነው። እጅግ እናመሰግናለን። ሳምንት ደግሞ አዳዲስ ነገር ይዘን በዚሁ ለጥበብ እንመለሳለን። መልካም ሳምንት ይሆንላችሁ። ቸር ያገናኘን